ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ምርጥ ክሬም ካረሜልና መሐለብያ ኢንሻአላህ። መሐለብያው ዛሬ የለም ነገ ያሳያችኋለሁ። እንደ ዛሬ ያስኩላችሁ ክሬም ካረሜል ነው ብዙዎቻችሁ የምታውቁት ማለት ነው። በጣም የሚያምር የሚጣፍጥ፣ ስኳር ሳይጨመር በራሱ ስኳር የያዘ ግባት ነው። ያው እዚጋ እንግዲህ ፈተዘነ እያረኳችሁ ነው። ደርሷል ብሉ እያልኩ ነው ነው። እንብላ። መልካም ረመዳን መባረክ ብያለሁኝ። ለሁላችሁም እንደምታዩት ነው ዛሬ እዚህ ጋር ደርሷል፣ ደርሷል፣ ደርሷል። እስከ መጨረሻው ካያችሁ በጣም ቀላል ነው። ምንም ነገር እኔ ብዙ ኮተት ያበዛውን ነገር የለም። ሁለት ነገርን ብቻ በመጠቀም ነው የሰራሁት። ሁለት ነገር ብቻ በመጠቀም እና አሳያችኋለሁኝ። ተከታተሉኝ። ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም አልሐምዱላይ። ነገር ብጫ ነው፣ ግን ለምንድነው እንደዚ ሆነው እንዴላሳያቸው? መላሕብያ ዛሬ ሰርተናል። ይሄ መላሕብያ ያምራል፣ ማሻላ ተወዶት አላችሁ። ላይክ ሼር ሰብስክራይብ በማድረግ ተባበሩን። ያው እንደምታውቁት እዚገረኩት ጀውዘልሕንድና ከሰራት ነው ላይ ላዩተንስ እንሸረኩበት እና ባይቤ ስሰራ ሌላ ጊዜ በቀላል መንገድ አሳያችኋለሁኝ። ትንሽ የሰራሁት ደግሞ ስለ ክሬም ከረሜል አለኝ፣ እለቅላችኋለሁኝ። ላይክ ሼር ሰብስክራይብ በማድረግ ተባበሩን፣ አሳድጉን፣ አብረን እንመንደግ። ሰምታችኋል። ተቀበል ምና ያመና ወያመና ወላተና ክሬም ከረሜል እንዴት አድርጊ ልስራ ለምትሉ አሳያችኋለሁኝ። እ ላይክ ሼር በማድረግ ቤተሰብ የሆኑ ሰላም ውዶች፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም አልሐምዱላይ። ነገር ብጫ ነው፣ ግን ለምንድን ነው እንደዚህ ሆኖ እንዴት ላሳያችሁ? መላህብያ ዛሬ ሰርተናል። ይሄ መላህብያ ያምራል። ማሻ አላ ተወዶታላችሁ። ላይክ ሸር ሰብስ